ሐረግ ክፍል መቶ ሰላሳ ስምንት ላይ እንግዲህ እንዳያቸዋቸው ኤፍራታና ጽዮን አይጥና ድምት ሆነዋል ማለት ነው። ከጓደኝነት ከመተሳሰብ ችግሮችን አብሮ ከመጋፈጥ ይልቅ አሁን ላይ ጽዮንና ኤፍራታ በጣም እየተጣሉ ይገኛሉ። እንግዲህ ኤፍራታና ናታን አብረው ከሆኑ በኋላ ጽዮን እንግዲህ የአፌት ወንድሟ እንደሆነ አውቃለች። አሁን ላይ ጽዮን እንደ ሞተ እንጂ ወንድሙ እያሰቃየው እንደሆነ አታቅም። የበለጠ ደግሞ ይሄን ነገር ብታውቅ ጽዮን ምን ልትል እንደምትችል እንግዲህ መገመት አይከብዳችሁም ማለት ነው። ጽዮን አሁን ላይ ቢንያምን አታለች። ወንድሟ እንደሆነ የአፌትን አውቃለች። እሱንም አታለች። ሁለቱንም አታለች። ናታን ካጠገቧ የለም። በዋሸች ውሸት መሰረት እንግዲህ ልጃቸው ሲሞት ጽዮን ተሳልቃብናል ትችላለች በማለት እናታን ካጠገቧ የለም። ጽዮን አሁን ላይ በጣም ተስፋ ቆርጣና አዝና ጸባይም ነጭናጭ ሆናለች ማለት ነው። በጣም እየተቸገሩና እየተጨነቁ ይገኛሉ። እንዴት ይሻላት በማለት በመጨረሻ እንግዲህ ጽዮን ኤፍራታን ልትመታት ስትል ነበር ናታን የደረሰው። ናታን እንግዲህ ምን አይነት ውሳኔ ይወስናል? እህቱን ወይስ ደግሞ ኤፍራታን? ኤፍራታን እንግዲህ እዛ ቤት እንዲወጡና ቤታቸው እንዲኖሩ እየጠየቃት ነበር ናታን፣ ምክንያቱም እዛ ቤት ባይኖሩ ጽዮን እና ኤፍራታ አይጣሉም ነበረ። ጽዮን እዛ ቤት መኖር ጀምራለች፣ ነገር ግን እያመሸች እየጠጣች። ሰዎች እያጨሰች መግባቷን ተያይዘዋለች አሁን ላይ ናታን እና ኤፍራታ እንግዲህ እዛ ቤት መውጣት ይፈልጋል ናታን ኤፍራታ ደግሞ ወደ ቤታቸው መመለስ አትፈልግም ምክንያቱም ልጃቸው ስለሞተባቸው የልጃቸውን ሞት እዛ ቤት ሆና ማስታወስ መሰቃየት መሰቀቅ ስለማትፈልግ ወደዛ ቤት በጭራሽ መመለስ አትፈልግም የሚያስታውሳት ነገር በሙሉ ማጥፋት ነው የፈለገችው ሀዘኗን ረስታ የወደፊት ህይወቷን መኖር ናታንም እንግዲህ ሁሉን ነገር ረስተን ሌላ ልጅ እንወልዳለን ልጅ በልጅ ይተካል ብቻ እኛ ደህና እንሆን እያላት ነበረ ኤፍራታም እንግዲህ ቢወለ በደም ይሞታል። የኛ መጥፎ እድል ነው ልጃችን የወሰደብን፣ በማለት እንግዲህ ተስፋ ማቁረጧን በደንብ እየነገረችው ነበረ። ሰላም ውዴ፣ ቻናል ቤተሰቦች እንዴ ናቸው? ደህና ናቸው። ሐረግ ድራማ እንግዲህ ክፍል 138 ተለቋል። ክፍል 139 ዛሬ ይለቀቃል። ምን ይፈጠራል? በ139 እንግዲህ የምናየው ይሆናል። በክፍል 138 እንግዲህ ቢንያምም ያፌትም እንዳልሞቱ አይተናል ማለት ነው። ያፌት እንግዲህ ናታን ላይ በፊት ሲያደርስበትና ሲያሰቃየው የነበረውን እዳ እየከፈለ ይገኛል ማለት ነው። ናታን አግቶ እያሰቃየው ይገኛል ማለት ነው። አንዴ ጫማዬን በምላሴ ጥረግልኝ፣ አንዴ ተንበርከክ፣ አንዴ ተኛ፣ አንዴ ተቀመጥ እያለ ቁም ስቅሎን እያሳየው ነው። ናታን እንደዚህ ጨካኝ ሰው መሆኑ ከምን ይመጣ ይመስላችኋል? እንግዲህ ያፌትን ይገድሉታል ወይስ ደግሞ እንደዚህ አሰቃይተው አስተምረው የሚለቁት ይመስላችኋል? ያፌት እንግዲህ እህቱን ለማየት በተደጋጋሚ አቤልንም እየጠየቀው ነበር፣ ናታንንም እየጠየቀው ነበር። እሷን ባላገኝ ቢያንስ ፎቶዋን አሳዩኝ እያለው ነበር። ናታን ግን በጣም እየሳቀበትና እየተሳለቀበት ይገኛል። ናታንስ ወንድሙን በዚህ ልክ ማሰቃየቱ ለምን ይሆን? የእውነት ልጃቸውን የገደለባቸው ያፌት ነው ወይስ ደግሞ የያፌት ተላላኪዎች? ያፌት እንግዲህ በሕይወት አለ ማለት ነው በሕይወት መኖሩን የሚያውቅ ግን ናታንና አቤል ብቻ ናቸው። እዛ ቤት ውስጥ ሌሎቹ ያፌት በህይወት እንዳለ አያውቁም ማለት ነው። በተለይ ጽዮን ያፌት ወንድሟ በህይወት እንዳለ ብታቅ ምናልባት ጤንነቷ ይመለሳል ብዬ አስባለው። ነገር ግን እንድታውቅ አይፈልግም ናታን። ምክንያቱም ከአሁን በፊት ብዙ ስቃይና መከራ ስላደረሰባቸው ቢለቁት ምናልባት አሁንም ሌላ ስቃይና መከራ ይጨምረብናል ብለው ስለሚሰጉ ይመስለኛል ሌላ እንግዲህ አሁን ጽዮን እንደዚህ እየሆነችበት ያለው አንደኛው የያፌት መሞት ነው ሁለተኛው ደግሞ የቢኒያም መጥፋት ነው ቢኒያምም እንግዲህ ጠፍቷል ሞቷል ብላ ነበረ ነገር ግን ቢኒያም አለ በህይወት እሷ የምትሄድበት ቦታ የምትውልበት ቦታ የምታደርገውን ነገር በሙሉ እያንዳንዱ እየተከታተለ ስታማይ ስትሰክር ስትጠጣ እየያዘ ወደ ቤቷ እያደረሳት እየተመለሰ ነው ያለው ማለት ነው። እሷ እንግዲህ ማን እንደው እንደዚህ በተደጋጋሚ ወደ ቤቷ የሚያደርሳት እንዲነግራት እንዲያወራት ድምጽ እንዲያሰማት እየጠየቀችው ነበር። እሱ ግን በጭራሽ ከአንደበቱ ድምጽ ማውጣት አልፈልግም፣ ቢኒያ መሆኑንም እንድታውቀው አልፈልግም። ምናልባት ስነግራት ወይ ትርቀኛለች ብሎ ይሆን አላቅም። ቢኒያ ምን አስቦ ነው ጽዮን እንደዚህ በእሱ የተነሳ እንደዚህ ከአዝና ተክዛ ሁኔታዋን ሁሉ እየነገረችው ዝምታን ለምን መረጠ እንግዲህ፣ ተሸፋፍኖ ቤት ውስጥ እያደረሳት ይገኛል። በህይወት መኖሩን እንዲያውቁበት አይፈልጉም። ምክንያቱም ናታን ምን እንደሚያደርገው ስለሚያውቅ ነው ማለት ነው። ሌላኛው ደግሞ እንግዲህ ሐረግ ድራማ በክፍል 138 የተፈጠረው ሉሊት ናት። ሉሊት እንግዲህ ካበደች ቆይታለች። አውቃ ይሁን ያበደች የእውነት አብዳ ይሁን የሚታወቅ ነገር የለም። ነገር ግን ገነት ቦታው ድረስ ምግብ እያደረሰችላት እያበላቻት ነበረ ትናንት እንግዲህ ቀረችባት፣ ይመስለኛል ወደ ቤታቸው መታ እንግዲህ ምግብ እንድትሰጣት በር አንኳኩታ እየጠየቀቻት ነበር። ገነት የሉሊትን እዚህ ቤት መምጣት ባትወደውም ነገር ግን ምግብ ልታመጣላት እንደምትችል ነግራት ተመልሳ ስትሄድ እንግዲህ ሉሊት እዛው ተቀምጣ ምግቡን እየጠበቀች እንደነበር ነበረ። ናታን እንግዲህ የደረሰባት ናታንም እንግዲህ እዚህ ጋር ተቀምጣ ሲያገኛት በጣም ተናዶ፣ ተነሺ ሂጂ እዚህ ጋር ምንትሰር ያለሽ አንቺ ሌባ፣ አጭበርባሪ፣ ውሸታ፣ ማስመሳይ በማለት አስነስቶ እንግዲህ ወደ ነበረችበት ቦታ እንድትመለስ አድርጓታል ማለት ነው። ሉሊትም እንግዲህ ምግብ ልትበላ መጣ፣ ነገር ግን ምግብ ሳትበላ ተመልሳ ወደ መጣችበት ቦታ ሄዳለች። ናታን እንግዲህ ሉሊትን እንደዛ ካደረገ በኋላ ነበረ ወደ ቤት ሲገባ እንግዲህ ኤፍራታና ጽዮን ተያይዘው ያገኛቸው። እንግዲህ ጽዮን ብዙ ነገሮችን መናገር ፈልግ ትፈልጋለች ኤፍራታን በጣም መውቀስ ትፈልጋለች። በአንቺ ምክንያት ነው ወንድሞች እንደዚህ ሆኑ፣ ወንድሜ እንደሆነ እያወቅሽ ለምን እንደዚህ አደረሽ? በቃ ብዙ ወቀሳ እየወቀሰች ትገኛለች። ኤፍራታ መጀመሪያ ያፌትና ናታን ወንድምና ወንድም እንደሆኑ ባታውቅም፣ ነገር ግን በመጨረሻ ላይ ወንድምና ወንድም እንደሆኑ ለማወቅ እኔ ማድረጋ ብዙ ጥረት አድርጋ ነበረ። ኤፍራታ እያወቀች አልነበረም ለጽዮን ወንድሟ እንደሆነ ዝም ያለቻት። ብዙ ጊዜ አታውቅም ነበር። ወደ መጨረሻ ነበረ ኤፍራታ እንግዲህ ናታንና ያፌት ወንድምና ወንድም እንደሆኑ ያወቀችው ማለት ነው። ሌላኛው ደግሞ እንግዲህ በሐረግ ድራማ በክፍል መቶ ሰላሳ ስምንት የተፈጠረው ነገር አንድ ሰው ቤታቸው ጀርባ በተደጋጋሚ እየተመላለሰ ኤፍራታንም ጽዮንንም እያጠናቸው ይገኛል። ኤፍራታን እንግዲህ ምስኪን ሰው፣ ደህና ሰው፣ አዛኝ መስሎ እየቀረበ ለማውራት እየሞከረ ነው። ሌላ ደግሞ እሷን ለመቅረብ እየሞከረ ያለው ጽዮን ነው ማለት ነው። ይህ ሰው እንግዲህ ፎቶ እያነሳ ለማን እንደሚልክ አይታወቅም፣ ብቻ በዛ ማንዣበቡን ተያይዞታል ማለት ነው። ምን አስቦ ነው? ለምንስ ነው ቤታቸው እየዞረ ፎቶ እያነሳ የሚልከው? በተለይ ኤፍራታን በደንብ መቅረብ ይፈልጋል። መቃብር ቦታ ስታለቅስ ሄዶ ያያታል። ቤቷ ስትገባ ስትወጣ ይከታተላታል። ጽዮንንም እንግዲህ በመጨረሻ ማንነቷን ለማወቅ ፎቶ አንስቶ እየላከ ነበረ። በዚህን ሰዓት ነበረ ቢኒያም እንግዲህ ጽዮንን ሸኝቶ ሲመለስ ፎቶ ሲያነሳት ያየው። ስለዚህ ፎቶ ለምን እንዳነሳ ሰዓትና ማንነቱን እየጠየቀው ነበረ። ስለዚህ ይሄ ሰው የጽዮንን ፎቶ ይሰጠዋል ወይስ ደግሞ ሌላ ጸባጸብ ጀምረው ግብ ግብ የሚገጥሙ ይመስላችኋል እንግዲህ ክፍል መቶ ሰላሳ ዘጠኝ ላይ የምናውለው የሚሆነው ማለት ነው። በክፍል መቶ ሰላሳ ዘጠኝ እንግዲህ አንደኛ የሚፈጠረው ነገር ናታንና ኤፍራታ ወይ ከዚያ ቤት ይወጣሉ ወይም ደግሞ ጽዮንን ያስወጧታል። ምክንያቱም ኤፍራታና ጽዮን እዛ ቤት ውስጥ ምንም አይነት ሰላም እየፈጠሩ አይደለም። ሌላኛው ደግሞ ሊፈጠር የሚችለው እንግዲህ ይህ ይህ ሰው የሚከታተላቸው ሰው ትክክለኛ ማንነቱ የሚታወቅ ይሆናል ማለት ነው። እስከዛ ድረስ አላወቁትም ነበረ። በተለይ ኤፍራታ በተደጋጋሚ ስታገኘው እየተጠራጠረች ነው። ለምንድ ነው የምትከታተለኝ? አንተ ማነህ? ምንድነህ? የሚል ጥያቄዎችን እያቀረበችለት ነበር እሱነ ጥያቄዋ ተገቢ መልስ ባይሰጣትም ነገር ግን እየተከታተለት እንደሆነ ጠርጥራለች ኤፍራታ ማለት ነው። ሶ በቀጣይ ክፍል እንግዲህ ማንነቱ ይታወቃል። ለምንና ማንን እየሰለለ እንደሆነ የሚታወቅ ይሆናል። የያፌትና የናታን ነገር ነው። ያፌት እንግዲህ እስከ መቼ ነው እዛ ቤት ሊቆይ የሚችለው? በራሱ መንገድ ያመልጣል ወይስ ደግሞ እንዲሁ እያሰቃዩት ብዙ ዋጋ ያስከፍሉታል የምናይ ይሆናል።